ዘመድ አይሆንም። ይሄ ነው እሱስ። ልክ ነህ። እኔ የምልህ የኒና እህት እንዴት ሆነች? የሆነ ጊዜ ስለ እህቷ መታመም ነግራኝ ነበረ። ደህና ነች? ረሱ አራተኛ ፈልፈለዋን በሰላም ተገላግላለች ነው የምልሽ። ማለት እህቷ እኮ ታናሽዋ ናት። በዛሬ ደግሞ ታማሚ ነች? እሷማ ደህና ነች። ያው ፈልፈለዋ ነው ማለት፣ ትንሽዋን ማለት ነው። ኒና አንድ እህት እንዳለቻት ነው የማውቀው። ምርጥ እኔ በቃ እልሄድ። ኋላ ቤት መጥቶ ካጣኝ ደግሞ እናቴ፣ የመጨረሻዬ ነው የሚሆነው። ይቅርብኝ። አይመጣም፣ ዝም ብለሽ ቁጭ በይ። ቆይ ለመምጣቱን በምን አወኩ? እንደ እሱ እዛ እንደ አረቄ ቤት ከፍጣደ ማን ይነቀንቀዋል? እንዲሁ ምን አለህ? አይ ተይው። እሱን ራሴን አመመኝ ስለው ሂድ አንተ ማትረባ አለኝ። አልሰሜን ግባ በለው አሉ

የነሆሚ አባት ምሩ እንዳትጎዳ በማሰብ እና ለምዬ ደርሰው መላክ የሆኑ ምን ሆነው ነው በማለት ሰኒንም ማማክሯት ነበር። ሰኒ፣ እኔም ይህ ስሜት ተሰምቶኛል፣ ግን ደግሞ ተዋቸው በቃ መጨረሻውን አብረን እንዳይ ይሻለናል በማለት ነገሩን ደምድመውታል። አስጨናቂ የቤቱን ካርታ ካርታና ፕላን ቢፈልግም ስላላገኘው አሁን የተዘጋ የአቶ ተሾመን ቤት ሲጎረጉር በድንገት ሊያዝም ችሏል። የበዛ የበዛብህን ባለቤት ቪዲዮ ቀርጻ ይዛ ልታንበረከካ ትችላለች። ሜዳ ላይ ሆና የሚፈጠረውና የሆነውን ነገር እያየች ወይ ውሽማ እያለች እየተገረመች ቪዲዮዋንም ስትቀርጽ ነበረ። አሪፍ ማስረጃና ማስረጃ ስለያዘች ነገሮችን በኮንፊደንስ ልትናገር ትችላለች። ውድና ክቡር የሆናችሁ ቻናሌ ቤተሰቦች እንደምናላችሁልኝ በያላችሁበት ሰዓት አቆጣጠር ሰላማችሁ ብዘት ይበል። ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድታደረጉ በአክብሮት እጠይቃችኋለሁ። አስጨናቂ በሮችን ለመክፈት ብዙም አይቸገርም፣ ምክንያቱም ከዚህ በፊት የልብነት ስራ ስለሚሰራ የሆነች መወርወሪያ ነገር አለችው። ያችን ብረት ይዞ ታዲያ ግቢውን ከፍቶ ለመግባት ሰከንድ አልፈጀበትም። ይህን የሰማችው ክያ ማን ከፍቶ ልገባ በማለት ማፋጠው ነበር። እባክሽን ጀለሷ ከጓደኞቿ ጋር ሂጄ ነበር በማለት ብቻ ነገሮችን አቅለስልሶ አልፏቸዋል። እሷም ግራ ገብቷታል። ቆይተ እንደመጣ በደንብ አስረዳኝ፣ እኔ አልገባኝም። እንደ መስቀል ወፍ ከርመ ከርመ መጣህ፣ ብቅ እምትል ለምንድን ነው በማለት አፋጣ ጠይቋለች። እሱ ግን እንደምንም፣ በቃ ጓደኞቼ ከቤት ሰው እንዳለኝ ካወቁ እነሱ ይንከባከቡኛል፣ መወድቅበት እንዳጣሁ ካወቁ ግን እነሱ ስለማይንከባከቡኝ፣ በቃ ለዛ ነው ሰው እንዳለኝ አስመስዬ ወደዚህ የመጣሁት በማለትም ሸንግሏት ነበር። እንቡጥዬ የናቴ ፍቅረኛ ነኝ ባ እሱን እንከባከባለሁ ብላ ከቅዱስ የላይ ችግር ፈጥራ ትገኛለች። ይባስ ብላ ደግሞ ሸሚዙን ከራሷ ላይ አርጋ እሱን ልታሳብደው ችላለች። ለምን ደግሞ ሸሚዜን እንደዚህ አርገሽ ትጠመጥሚያለሽ? እኔ አልፈልግም ዓይንሽንም ማየት አልፈልግም በማለት በጭሆት አጧጧፈዋል። የባስ ብላ ደግሞ ሰሳ ያለ ቲሸርት አግኝቼ ሳህን ሞልውዬበታለሁ ስለዚህ ላውንደሪ ቤት አያይዘን በማ ብዬ ወስደዋለን በማሰብ ነው በማለት ነገሮችን ታስቀይሳለች። ይህን የሰማው ቅዱሴ አካኪ ዘራፍ ብሏል። ጭሆቱን እያተዋጠፈው ነው እና ናቲ በጣም ደንግጦ ነበረ። አንቺ አበባ መከባከብ ነው እንጂ ወጥ መስራት አትችይበትም በማለት ትሏትም ይወጣል። የናሆም ያባት ምሩን መጠየቅ ስለፈራ እሰኒን ጠርቷትም ነበር። እሷን ከጠራት በኋላ ያለውን ነገር ይጠይቃል። እንግዲህ አንቺ ትቀርቢያታለሽ ብዬ ነው እሷ እንዳልጠይቃት ፈራ ኋትኝ ማንን መጠየቅ እንዳለብኝ ግራ ሲገበይ ለአንቺ ደወልሁልሽ በማለት ዙሪያ ጥምጥሙንም ይሄዳል። ሰኒ ችግር የለውም፣ መናገር የፈለግከውም መናገር ትችላለህ፣ አትጨናነቅ በማለት ጨዋታውን ትጀምርላታለች። እሱም ታዲያ የተሰማውን ስሜት ዱቅ አድርጎላታል እና ለምዬ ደርሰው እሷ ጋር መላክ ሆኑ፣ ግራ ገብቶኛል፣ ምን እንዳሰቡ ግራ ገብቶኝ ለዛ ነው የጠየኩሽ በማለት ፣ ሰኒም ከልቧ ላይ የሆነ ሀሳብ ነበር። ናጋሽ፣ አንተ ያሰብኸውን እኔም አስቤዋለሁ፣ እንጃ በዚህ ልክ እንዴት ሆነ ብዬ እኔም ግራ ገብቶኛል፣ ግን ደግሞ ከሆነ ጥሩ ነው፣ ብቻ መጨረሻውን ያሳምረው በማለት እነሱም በሀሳብ ተስማምተው ቅዱሴ ከነኪራ ቤት ጎራ ብሎ ነበረ። በዚህ መሀል ታዲያ ምን ሆነ? ነው መጣለሁ እያልኩ እኮ ብዙ ጊዜ ትቀራለህ። ለምንድን ነው የማትመጣና የማትጠይቀኝ? በማለትም ጠይቀው ነበረ። እንግዲህ ገጠር በሄድኩበት ሰዓት ብዙ ስራ ስለተበላሸብኝ ለዛ ነው እሷም አፈፍ አድጋ እኛ ስራ አጥተን እየተንከራተትነን አንተ ስራ ያጨናንቀሃል በማለት በነገር ጎሸም አድርገዋለች። እንዴት ነው አንቺ እስካሁን ድረስ ስራ አላገኘሽም ወይ በማለት የኪራን እህት ጠይቋትም ነበር። አይ ስራ አላገኘሁም፣ ባገኝም ደግሞ ለቤት ክራይ ራሶ አይበቃኝም። ስለዚህ ኑሮውና ክደሞዙ አንድ አይነት አይመጣም በማለት ጨዋታ ጀምራለታለች። የጣድሁት ደስታ አለ ብላ ተነስታ ወደ ጓዳ ትገባለች። በዚህ መሃል ታዲያ አስጨናቂም ብቅ ብሎ ነበረ። ቅዱሴ የደነገጠ ማነህ አንተ ማለበል በማለት በሰላምታ ጀምሮለታል። ሰላም ነው እያለ ተርበትብቶም ነበረ። ማነህ ከየትነህ በማለት ብቻ ተዋውቀዋል። ቅዱሴ እባላለሁ። እኔ ደግሞ ስፒድ እባላለሁ። እሌና ደግሞ አስጨናቂ ትለኛለች። ጭራሽ ደግሞ እሌና ታውቅሃለች ወይ በማለት ጨዋታም ጀምሩለት ነበር። አዎ ታውቅኛለች፣ የእሷ ዘመር ነይ በማለት የውሸቱን ሲያንቦለቡልም ነበር። በዚህ መሃል ታዲያ እሌና የታመመች እህት ነበረች፣ አተሻላት ወይ በማለት ጥያቄም ጠይቆት ነበር። አስጨናቂ የውሸቱን አንዳንድ ነገሮችን ያውረዋል። እንግዲህ ብዙ ፈልፈለዎች ወልዳለች። እሷ እኮ ታናሿ ናት፣ በዛሌት በታማሚ ናት እንዴት ልትወልድ ቻለች በማለትም ጠይቆት ነበር። አይ ታናሿ ናት ብቻ እየተርበተበተ አንዳንድ ነገሮችን ይላል። ቅዱሴ ግራ ገብቶት እየተመለከተውም ነበር፣ ምን ሁኑኑ የሚያርበተበተው እያለ ነው ምሩ ግራቢ ገባት። ፅዮንን ጠይቃት ነበር ለምንድነው እንደዛ ስጠሉኝ እንዳልነበረ በአንዴ መልአክ የሆናችሁልኝ በማለትም ጠይቃት ነበረ። በተለይ አንቺ በማለት ጠይቃት፣ አዎ መልካምነትሽን ካወቁ በኋላ ስለ አንቺ ጥሩነት ገባኝ፣ ስለዚህ ለዛ ነው የተቀየርሁት በማለት ነገሮችን ትደመድማለች። ብርጌ ሜዳ ሜዳውን ስታይ እንቅፋት መጥቷት ነበርና እግሯን ዝቅ ብላ ስታይ በአጋጣሚ ዳሌዋ ፎንደድ ብሎ ነበረ። እንግዲህ ይህን የለመደው ውሽማዋ መጥቶም ቸብ አድርጓት ነበር። ምንድን ነው ብላ ሳትጠይቅም እንዴት እንደዚህ ታደርጋለህ ባለትዳር መሆኔን እኮ እረሳኸው? በማለት ፈገግ በሚል ፊት ማናግረው ነበር አሁን ነይ እንድና የተለመደውን እናድርገው በማለትም ሲጀነጅናት ነበረ አሁን ባለቤት የመጦ ሌላ ችግር ይፈጠራል ስለዚህ እባክህ ይቅርብኝ በማለት ትወላውላለች መሄድ ፈልጋለች ግን ደግሞ ባለቤቷን ፈርታለች ስለዚህ ምንም ነገር አይፈጠርም በማለት ወደ ጫካ ይዟት ሲሄድ ዛብ ከረዛውን ይዞ እየተንቆራጠጠ ይመጣል። እሷም ክፉኛ ደነገጠች፣ እሱም ተርበተበተ። ሁለታቸው ተያይዘው ወደ ጫካ ሊሄዱ ነበርና እሱም ሀሳቧን አስቀይሮ ምን ልታረጊያለሽ በማለት አይ ምንም ዝም ብዬ ከቤት ሲደብረኝ ልንቀሳቀስ ብዬ ነው በማለት ሽምጥት ታደርገዋለች። ቀጥ ያሁን ወደ ቤትሽ በማለት በአንዳፍ ወደ ቤቷ ትገባለች። ምሩ ስለናፈቀችው ስራው ያልቃል ብዬ ነበር፣ የሚያልቅ አይነት አይደለም። ስለዚህ ልመለስ በማለት ከአባትየው ጋር ፌስ ቱ ፌስ አውርተዋል። እንግዲህ አባትየውም ልጅ እስካሁን ድረስ ተቸግረሃል፣ ከዚህ በኋላ ምሩ ምናፍቃለች ናላት በማለት በሀሳብም ተስማምተዋል። በል በቃ ለምሩ እንደምመጣ እንዳትነግራት፣ ሰርፕራይዝ ማረጋት ነኝ ይለዋል። እሺ ልጅ አስጨናቂ ካርታና ፕላኑ ስለጠፋው ግራ ስለገባው፣ አሁን ባለው ሁኔታ ሽንት ቤት ሄድ ሁይ ብሎ የአባቱን ቤት እየጎረጎረ ነበር። የሱ ክላስ ነበረ። እናም በሽቦ ነገር ቁልፉን ለመክፈት ደፋ ቀና እያለ ነው። በዚህ መሀል ታዲያ የኪራሃት መጣ። ምን እያደረግክ ነው በማለት እጅ ከፈንጅም ይዘዋለች። ሌና ከቤት ተቀመጭ ብትባል እምቢ ብላ ደስ የሚል ፏፏቴ ላይ የአሻንጉሊቷን ይዛ ተቀምጣ ሀይጋይስ እያለች ላይቭ ላይ ገብታ ስርጭቷን እያሳየች ነበረ። እንግዲህ ገጠር ነኝ አሁን ያለሁት ውሃ ውስጥ ገብቻለሁ፣ በማለት ብቻ አንዳንድ ነገሮችን ስታስጎበኘንም ነበር። እሷም ደስ የሚል ህይወት እያሳለፈች ትመስላለች። ብርቄ ውሽማዋን እዛ እያወራች ነበረ። አሁን ባለው ሁኔታ እሌና ከኋላ ሆና ቪዲዮ እየቀረጽ ነው። እኔ የኢንፎርሜሽን አውታር ብየሻለሁ፣ እሌና ጎበዝ ነሽ በማለት ራሷንም እያደነቀች ነው። እነሱም የሆድ ሆዳቸውን ያወራሉ። አሁን ለሄድ ይቅርብኝ ትለዋለች። እሱም ችግር የለውም እሌና ቪዲዮዋን ቀርጻ ይዛ ከሄደች በኋላ መረጃና ማስረጃ ያስፈልጋት ነበር። ስለዚህ ጽናት እንድታወራት እንግዲህ ያደረገችው ነገር ነበረ። ስለዚህ ቁማ እየጠበቀቻት ነው። ጽናት ሰሞኑ ለምንድን ነው ፊት የነሳች? ለምንድን ነው እስኪ የማታወራኝ በማለት ከራሷ ጋርም ስትመካከር ነበር። መንገድ ላይም ቁማ ጠብቃት፣ አለስ አታወራኝ፣ ከዚህ ጋር እንቅስቅስ አልልም ትላለች። ናም ጽናት ከመጣች በኋላ ጽናትም እስካሁን ድረስ እዚህ ጋር ቆመሻል እንዴት ላታለች ዛሬ ሳታወሪኝ የተምንቅስቅሳለ ለም ስለዚህ ያለው ነገር ታወሪኛ ለሽ በዛ በባለቤት ነው ስራዋ ስለዚህ ምንድነው ያላቸው ግንኙነት በማለት አንድ ባንድ ስለታይካት ነበር። አንቺ ወሬ ችግር አለብሽ በማለት አቁማትም ተሄዳለች። ናሆሜ ባለቤቱን ደውሎ እንዴት ነው ደና ነሽ ወይ በማለት ሰላምታ ጀምሮላት ነበር። እንዴት ነው ልጃችን እያደገ ነው ወይ በማለትም ጠይቆ፣ አዎ ደና ነው፣ ሁሉ ሰላም ነው። መቼ ነው የምትመጣው? አንተ ማትመጣ ከሆነ እኔ መምጣቴ አይቀርም፣ በማለት መናፈቋን በደንብ ስታዋራውም ነበር። ሌና ከበዛ ባለቤት ጋር ከብርቄ ጋር ፒስ ሆነዋል። አረቂ መጠጣትም አብረው ሲሄዱ ሰንበትበት ብለዋል። እናም በዛሬ ሁለት ባክሽን እሌና አባክሽን ሄደን አረቂን ጠጣ በማለት በግልጽ ተጠይቃታለች። እሌናም እኔ ኪራ ይሰድበኛል፣ ካልሆነ ልጅ ላኪና ላስመጣልሽ በማለት በሀሳብም ተስማምተዋል። ውድ ቤተሰቦች፣ እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገን ሆይ። በተመሳሳይ ቪዲዮ በሌላ ጊዜ እስከምንገናኝ መልካም ቀን።